ካሊብ ከበደለ ነገር አድርጓል ማለት ነው። እንግዲህ ካሊብ ብዙ ጊዜ ይፈጥናል፣ ለነገሮች ሁሉ ፈጣን ነው። አንዳንድ ጊዜ በህይወታችን ፈጣን መሆን ጥሩም ነው መጥፎም ነው። እንግዲህ የካሊብ ፈጣን መሆን ደግሞ ከአንዴም ሁለቴ ከሁለቴም ሶስቴ ደጋግሞ አባባት ተረጋጋ ሲለው እሱ ስለሚፈጥን ነገሮችን በተደጋጋሚ እያበላሽ አስቸግሯል ማለት ነው። አሁንም እንግዲህ ካሊብ ያደረገው ነገር ፈጥኖ ምን አድርጓ ቴናን ግንባሯን ብሎ ጥሏታል ማለት ነው። ይሄ በጣም የሚያሳዝን ነገር ነው። ካሌብ ለምን እንደዚህ አደረገ ስንል በጣም ስለተናደደ ነው። እንዴ፣ በአባቱ ላይ ነው የመጣችበት። አባቱን እንደዚህ ስታደርግ እንዴት ብሎ ይቻል? እውነት ለመናገር አያስችልም። ማለትም አሁን ላይ ፍጥጥ ነው ያለችው። አሁን የቴና ነገር የሰው ገንዘብ የኔ ካልሆነ ሰውየውን ሳይሞት ሞቷል ብላ ወረቀት ማሰራት፣ ብዙ ነገሮቿ አሁን ላይ ሱሉንም ስለሚያውቅ በጣም ያናድዳል። ቢሆንም ግን ነገሮችን ስናደርግ እንደ ትሁትና አባባ ሀሳቤ ተረጋግቶ ማሰብ ደግሞ መልካም ነበር። ስለዚህ አሁን ላይ ካሊብ ግን እንደዛም ከማድረግ ይልቅ የራሱ የሆነ ውሳኔ ነው የወሰነው። ያ ውሳኔው ደግሞ ቲናን ግንባሯን ብሎ መጣል ስለነበረ እንደዛው አድርጓል ማለት ነው። በዚህም አባባ በጣም አዝነዋል። በተለይ ትሁት በጣም ነው ያዘነችበት። በእኔ ይሁንብህ ካሊብ ምንም ነገር አታድርግ፣ እንደዚህ አይነቱ ነገር ጥሩ አይደለም፣ እንደዚህ አታድርግ ብትለውም እሱ ግን እምቢ ብሎ ያው ቲናን ግንባሯን በማለቱ አባባም ሁሉም አዝነዋል ማለት ነው። እንግዲህ ይሄንን እንዲያዝን የሆኑበት ምክንያት ደግሞ የአባባ ዓላማና ዕቅድ እሳቤ ምን ማድረግ ነበረ ቲናን በጣም ማለት ትምህርት የሚሆናት ቅጣት መቅጣት ይፈልጋል አባባ ይሄም ደግሞ አባባ ለትሁትና ለካሊብ ሳይነግራቸው ካሊብ ይህን ስህተት ሰርቶ ቢሆን ችግር የለውም ተብሎ ይታለፍ ነበር። ነገር ግን ካሊብ በደንብ አባባ ለካሊብ ነግረውታል። ምንም አይነት ነገር ቸኩለህ አታድርግ፣ ሁሉንም ነገር በሂሳብ በስሌት አድርግ ብለውት ነበረ። እሱ ግን ይህንን አላደረገም ማለት ነው። ይሄ በጣም የሚያሳዝን ነገር ነው እና አሁን ላይ ምን ሊፈጠር ይችላል ወደፊት ሲባል እንግዲህ ዳኒም ከደንጋ ሊታረቅ ነው። የሚያስታረቁትም አባባ እና ትሁት ናቸው። ይሄ በጣም ደስ ይላል። ነገር ግን ካሊብ ወደፊት፣ በእርግጥ ካሊብ የሚያገባው ትሁትን ነው እውነታው ማለት ነው። ለምን ትሁት ይገባታል። አሁን ካሊብ ምንም እንኳን እሱ ወልፎ ቢሆንም ግን የአባባ ልጅ ስለሆነ ማለትም አባባን በጣም ነው የምትወዳቸው ትሁት በጣም በጣም ማለት ነው እና አባዬ ሁላ ነው የምትላቸው። በቃ በጣም ነው የምትወዳቸው። ከዚያ አንፃር እንግዲህ ካሊብም ደግሞ እንደ አንቺ አይነት እንኳን አስተዋይ የትም አይገኝም እያለ ገና ከአሁኑ ማሞጋገስ ጀምሯል ማለት ነው። እና ቲና በተለይ በጣም የምትና የሚናደደው በምንድን ነው ከተባለ፣ አስቡት ቲናና ትሁት በጣም ነበረ የሚጣሉት፣ በጣም ነበረ የሚጨቃጨቁት። አባባ አላማውና ቅዱ አሁን ላይ እሷ ገረድ፣ ሰራተኛ ምናምን እያለች ትሁትን በጣም ተሰድባት ነበር። ትሁት ግን ከእሷ የተሻለ ማለትም ከቲና የተሻለ ከሁሉም የተሻለ አይምሮ ነው ያላትኝ አባባን እንኳን ከዛ የሞት መንጋጋ ነው ራሳቸው እንኳን ያሉት። ከዛ እንኳን ማንም አይደለም ያወጣው ዳኒም እንኳን ሂዶ ለራሱም ነው የታሰረው። ካሊብ ሲጀመሩ ወልፎ ነገር ነው ትሁት ናትኝ ከዛ እንኳን ያወጣቸው። ስለዚህ ትሁት ለካሌብ ብትበዛበት እንጂ አታንስበትም። ስለዛ ካሌብና ትሁት ይጋባሉ። ነገር ግን ከዛ በፊት በጣም ብዙ ፈተናዎችን በትሁት በኩል ነው የሚያልፈው ካሌብ ማለት ነው። አሁንም አባቱን ያዳነችለት እሷ ናት። ከዛም በፊትም የሱንም እንኳን ሕይወት አሁን ላይ ቲና ልታስገድለው ቆርጣ ተነስታ ነበረ በካሌብን ማለት ነው። ያንንም ዳኒ ነግሯታን ለትሁት። ትሁት አሁን ላይ መፍጠን አለብን። ቲና እች ባለጌ አሁን ደሞ ደግሞ ካሌብ ነው አላማዬ እና አላማ አድርጌ እሱን መግደል አለብኝ ብላ ቆርጣ ተነስታለች። ስለዚህ ሳትቀድመን መቅደም አለብንስ ብሎ እሱ ለትሁት ሲያወራት ሰምቶ ነው እንግዲህ ካሌብ ሳት ቀድሚ ልቅደምሽ ብሎ ግንባሯን ያላት ማለት ነው በሽጉጥ። እና በነገራችን ላይ አልሞተችም፣ ግን በጣም ነው የመታት ማለት ነው እና በጣም የሚገርመው ነገር ግን የቲና አላማ እና እቅድ በጣም የሚያሳዝን ነው አሁን ላይ እንግዲህ ቲና እያለች ያለችው ምንድን ነው ለካሌብ ካሌብ አሁን ላይ ያው እንግዲህ ከመመታቷ በፊትም ራሱ እንኳን የሚያስመታ እንዲመታት የሚጋብዝ ነገር ነው ስትናገር የነበረው አንደኛ ያልሞት እኔ ቢመታት ራሱ አይፈረድበትም እውነት ለመናገር ባይሆን እንኳን ለምን ፈጠነ ረጋ ማለት ማስተዋል እኮ ትሁታውን ረጋ ያለች ናት ለዚያም ነው ነገሮችን በትኩረት አሁን ላይ ቲና መታ እንኳን ስታስመስል እኮ ሞቷል፣ ብላ አባየ አባየ ስትል አብራት አባየ አባየ ነው ያለችላት። ለምን ጨዋታው ገብተዋታል ትሁት ካሊብ ግን ጨዋታው ምንም ነው ያልገባው። እንደዚህ አይነትን ሰው እንደዚህ ማድረግ ነው ያለብን። የአባባ የሚያደርጉት ነገር አስተማሪ ነው ለሰው ዘግይተው። ባለፈው እሳቸው ታገቱ፣ አሁን ደግሞ ካሊብን ሊያስበሉት ነው ብለን ልናስብ እንችላለን። እንደሚመለከት ሰው፣ እንደ ተመልካች እንደዛ ልታስቡ ትችላላችሁ፣ ሁላችሁም፣ ሁላችንም ቢሆን። ነገር ግን እውነታው እንደዛ ነው። በሲስተም ነው እንደዚህ አይነትን ሰው መጉዳት የሚቻለው እንጂ በስሜታዊነት እሷ እኮ ስሜታዊ ስለሆነች ነው፣ ከስሜታዊም ስሜታዊ በጣም ስለሆነች እኮ ነው። አሁን ላይ ባለፈው አይታለች የቤቱን ነገር እንዴት እንዳሾፉባት እንዴት እንዳጃጃሏት። ያን እንኳን ትምህርት ሊሆናት አልቻለም። በዛ እንኳን መማር አልቻለችም። ስለዚህ አንዳንዴ ከውድቀት መማር ደስ ይላል። እሷ ግን ከውድቀቷ መቼም ነው የማትማረው። አሁንም ልክ አባባ እንደ ሞታ አድርጋ አስባኩ ነው። ዳኒን ምን አለችው ዛሬ አብረን መጠጣት አለብን ለምንድነው አብራም የምትጠጣው? ከስድስት ወር በኋላ ማለትም ካሌ በመን ብለዋለች። አሁን ላይ አንተ በቃ ወረድ ያ አባባ እንደሆነ ሞተዋል። እኔ እኮ አንተ እንዴ እያለቀስክ ጥቁር ለብሰህ አዝነህ አገኘሃለሁ ስል ጭራሽ ቴሌቪዥን ትከፍታለህ። ቴሌቪዥን እኮ አይከፈትም እያለች እሷ ለሱ ገና ልታስተምር ማለት ነው እንዴ። ምነው ቴሌቪዥንና የሰውን ሞት ምን አገናኘው? ሲላት ደግሞ አይ ቴሌቪዥን ካየህ ትዝናናለህ ስለዚህ አሁን ደሞ አንተ ያለብህ ማድረግ ማልቀስ ነው። ሊያምናት ማለት ነው። በጣም ደመነፍስ ናት። እሱ ደግሞ በአይኑ አባቱን አይቷን አባቱን አግኝቶታል። ስለዚህ ምንም እሷን ያው አባባ እንጫወት፣ ጨዋታውን ዝም ብለ ቀጥል ስላለው ነው እንጂ ምንም ከእሷ የሚጠብቀው ነገር የለም ማለት በፊት የሚመስላት እሷ እየጠየቃት ነበረ። አባዬ ግን ደህና አይመስልሽ አንቴና እያለ እሱም ትንሽ እኮ ይሞክራል፣ ግን በደንብ ማስመሰሉን ነው ያልቻለበት። አንዳንዴ ስትገደዱ ማስመሰል ያለባቸው ቦታ ላይ ግድ ነው። ለምን የምትፈልጉትን ነገር ለማግኘት ማለት ነው። እና እንግዲህ አሁን እሱ እያደረገ ያለው ምንድን ነው? ቲና መጀመሪያውኑ ሆኑ ምን አለችው? አሁን ላይ በቃ ድንኳን መጣል አለበት፣ የገጠር ቤተሰቦች መምጣት አለባቸው። እንዴ የኛ መከራ የኛ ሀዘን ለምን ከሰው ያንሳን? ለምን ከሰው ያንሳን? ከሰው ያነሰ መሆን የለበትም። ስለዚህ ለአርባውም ለሰማንያውም ለአመታቱም በሬ ማረድ አለብን በሪያርድን በደንብ አድርገን ማሳለፍ አለብን ብለዋለች። እንግዲህ ትሁትም በዚህ ነገር በጣም ነው የሳቀችው። ነገር ግን ካሊብ እሽ ነው ያላት፣ እሽ ሌላ ሲላ ጊዜ በቃ። አሁን ግን አንተ ማድረግ ያለብህ አንድ ነገር አለ። አሁን ከንሰብህን መሰብሰብ አለብህ። ማለት የወንድ ሰው የወንድ ነገር አይታወቅም። እንደ አሁን አንዷ መታለች ነኝ ብትል አሁን አንዱ መቶ አዝናለት እኮ አይደለም። በነገራችን አሁን እንደዚህ የምትለው እኮ አዝናለት፣ አስባለት፣ ተቆርቆራለት እኮ አይደለም። በጭራሽ በፍጹም። ነገር ግን በምን ምክንያት ነው ካልን፣ ምክንያቱም ገንዘቡን ወደ ሱ ስም አዞረ። ማለት በተዘዋዋሪ ወይም በሌላ አነጋገር የእሷም ሆነ ማለት ነው ገንዘቡ። ለምን እሷ የሰማንያ ሚስት ስለሆነች ስቲል ማለት ነው። ለምን አልፈታም ብላ እስካሁን ድረስ፣ ካሌ ቢፈታት ነበረ። ነገር ግን እሷ አልፈታም አለች፣ እምቢ አለች። እንደዚህ ማይነት ደረቅ ሰው አለ እና ድርቅ ብላ ግግም ብላ የሰውን ጨጓራ ስታቃጥል መኖር ነው ዓላማዋ። ለምን ገንዘብ ነው የምትፈልገው። እና የበፊት ህይወቷ አሁን ቴና የበፊት ህይወት አላት። ያንን ህይወቷን ደግሞ ለካሊብም፣ ለዳኒም፣ ለማንም አልተናገረችም። እኔ የሚገርመኝ ሰዎችዬ ለምንድን ነው ስንጋባ የቀድሞ ህይወት ማንጠናን ነው ዋሽታው እነ ነገሩ፣ እሷ ውሸታም ስለሆነች ዋሽታው ነው ሊሆን የሚችለው እንጂ የበፊት ላይፍ እኮ። በእርግጥ አሁን አንዲት ሴት ለታገባ ስትል አንድ ወንድ ደግሞ ሊያገባት መጣ እንበልና ከዛ ሁለቱ ሊጋቡ ሲሆን፣ እንዲ ትናንትና ቦይፍሬን ነበራት ባልነበራት ኤኒቲንግ አይመለከተንም ማለት አዲስ የሚያገባ ሰውዬ አይመለከተውም። ግን ማወቅ ግን አለበት። ማወቅና መጨቃጨቅ ሌላ ነው። በጣም ይለያያል። እና ዚህ ጋር ካሊብ እቺ ነብሰ በላ ናት። የድሮ ህይወቷ ነብሰ በላ መሆኗን ሳያስተውል አያችሁ ጉድጓድ ውስጥ ነው እኮ ምንገባው ካላስተዋልን እና መጠናናት የሚጠቅመው ለዚህ ነው አንድም ማለት ነው አንዳንድ ጊዜ ስታዩ ሰዎች ጊዜ ወስደው ይጠናናሉ እና ይሄ ጠቀሜታ አለው ከካሊብ የምንማረው ነገር ግን ካሊብ ባለማጥናቱ ባለመጠየቁ ለዚህ በቅተዋል ማለት ነው ሌሎቻችን ግን ከዚህ ተምረን መጠናናት መልካም እንደሆነ ማወቅና መገንዘብ አለብን ማለት ነው እና ዳኒ ደግሞ እንግዲህ ሄዱ ጋር ታርቋል ዳኒና ሄደን የታረቁት በምንድን ነው ተባለ አባባ ነው ያስታረቃቸው። እንግዲህ አባዬ ያው ደና ነው፣ ምንም አልሆነም፣ አይደለ? ስለዛ ዳኒን አግኝቶታል። ዳኒን በጣም ነው ደስ ያለው። ማመን አልችልም፣ እንዴት ግን ተመስገን። እሷ እኮ አንተ ሙተሃል ብላ ወረቀት አሰርታለች ያለው ማለት ነው። እንዲህ እንዳልሞትኩኝ ማለት አታውቅም ማለት ነው። እንዳልሞትኩኝ ስለማታውቅ አሁንም ማወቅ የለባትም እኔ እንዳለው ሳይሆን እኔ እንደሞትኩኝ አድርጋ ታስብ በሏል ለካ ለዳኒ። ዳኒ ምንድ ባየ፣ ለምን አሁንማ ወደ ቤት ነው መሄድ ያለብን? ሲለው ጊዜ አይ፣ አይደለም ልጄ፣ ዝም ብለህ እቺን ልጅማ ማስተማር አለብን በቃ ትልቅ ቅጣት መቀጣት አለባት በማለት ነው እንግዲህ አፓፓ እዛው እንዲቆዩ የሆኑት እናም ሄደንንም ይዟት ሄዷልኝ። ዳኒ እንግዲህ ከዚህ በኋላ ማለትም አፓፓ ጋር ደርሰው ከተመለሰ በኋላ ኤደን ና አግኝቷት ነበረ። ኤደን ጋ ካወሩ በኋል ያው መቼም ኤደን ለአንተ ወሬ እንቱ ከንቱ ወሬ ጊዜ የለኝም ብላው ነበረ። አንዳንድ የሚወዱን ሰዎች በጣም የሚጎዳ ነገር ስናደርግ ልባቸውን ስንሰብር አይደለም ሊያወሩን ሊያዩን አይፈልጉም ሊያዩን ለዓይን ላይሆን አይፈልጉም እና አንዳንድ የመጠንቀቅ መልካም ነው እና እንግዲህ ኤደን በጣም ያዘነችበት እሱ ከቲና ጋር ስለዘሞተባት ነው። በእርግጥ በዚህ ጉዳይ አባባም ልቡ ተሰብሯል፣ አዝኗል። ወንድም ነኝ ብለ ተቀምጠ እንዴት ይህን ድርጊት ትሰራለ በማለት ዳኒ፣ ያው ብዙ ሰው ነው የተቀየመው። ኢቨን ትሁት ራሱ ከልቦ አልታገባው አትፈልግም፣ ምክንያቱም በየጊዜው እየመጣ ይነግራታል፣ እየመጣ ያወራታል። ዳኒ ቢሆንም ግን የሚሰራው ስራ ደግሞ ስህተት ነው። ማለትም እንደዚህ ማድረግ የለበትም ነበረ። ባለ ትዳር ነው የዳኒ ዳን እያደረገ ያለው የባለትዳርን ሚስት እያባለገ ስለሆነ ማንም ይሄንን ሊቀበለው አልፈለገምም ነበረ። ስለዛ አሁን ግን ያደረገው የዛ መካሻ ይመስላል ማለት ነው እንግዲህ አባባን የካሰ ይመስላል። ምክንያቱም ለአባባ ብሎ ነብሱን እስከ ማለት ያው ነብሱን አሳልፎ እስከ መስጠት ነው። ለዛም ነው አባባ እኔ ይቅርታ አድርጌ ላለሁ። ከዚያ በላይ ምን ታደርጋለህ ለእኔ ብለህ እኮ ራስን አሳልፈ ሰጥተ ነበረ። መቼም ነው የማረሳልህ። ይሄ ትልቅ ውለታ ነው በማለት እንግዲህ አባባም ይቅርታውን የዳኒን እስካሁን ለሰራሁት ስራ ይህ ማጣጫ ይሁንልኝ በማለት ሁለታቸው ተግባብተው ይቅርታ ተባብለዋል ማለት ነው። ዳኒ እንግዲህ ካሊብንም ይቅርታ ጠይቆት ካሊብም ያው ምንም እንኳ ጥሩ ነገር ባትሰራም፣ ነገር ግን አባቴን ለማትረፍ ብዙ ለታ በመክፈል እኔም ይቅር ብያሃለሁ በማለት እንግዲህ ይቅርታውን አግኝተዋል። አሁን የሚጠብቀው አንድ ይቅርታ ብቻ ነው፣ እሱም ከ ኤደን ነበረ። ኤደንም በጣም ማለት በመጀመሪያ እንኳን ልታወራው ፍቃደኛም አልነበረችም፣ ማውራትም አልፈለገችም። ነገር ግን በኋላ ላይ ልታወራው ፍቃደኛ በመሆን በጣም ደስ በሚል ሁኔታ አባባ ጋር ሄደው ነበረ። ያው ግን ላባባም እንግዲህ ይቅር ካልከኝ ይቅርታውንም ከተቀበልክ አባዬ አንድ ነገር ላስቸግርህ፣ እሱም ከኤደን ጋር አስታርቀ ብሎት ነበር። አባባም የመለሰለት ነገር ይኸው እኮ እየሰማች ነው አለች፣ በፊትህ ብሎታለኝ እሷ ግን ጸጥ ነው ያለችው። ግን ያው እንደሚታረቁ ግልጽ ነው። ካሊብና ትሁትም እንደሚጋቡ ይህም ግልጽ ነው። ካሊብ ግን ቴናን ግንባሯን ያለበት ምክንያት በጣም ከመናደዱ ነው። ምክንያቱም እሷ በጣም ነው የምታበግ ነው በጣም ነው የምታናደደው። እንዴ አባቱን አስቡ እንግዲህ፣ አገባውክ ብላ መጣች፣ ተጋቦ ቤት ገባች። ቤት ከገባችሁ በኋላ ምስቅልቅልን ነው ያወጣችሁ የቤቱን ቤት የቤቱን ምስቅልቅል የቤቱን የቤተሰቡን ምስቅልቅልን ያወጣችሁ። እንግዲህ ካሌብ አባቱ ሁሉ ነገሩ ነው። አባትን ያህል ነገር እኔ እኮ የድፍረቱ አይጭካኔዋ ይህንን በእውነት በጣም ሽማግሌ ትልቅ ሰውዬ በዚህ መልኩ አሳስራ ስታንገላታው ነበረ። ስንት ቀን ሙሉ ወንበር ላይ እያደረ ማለት ነው ውሃ ስጡኝ እንደዚህ ስጡኝ እንኳን ሲል እምቢ እየተባለ፣ አሁን ላይ ደግሞ ልክ እንደዚህ አባትየውን እንዳሰቃየችው ልጁንም ማለትም ካሊብንም እንደዚህ አሰቃይታል። ለመግደል በስልክ ስታወራ ራሱ ካሊብ ሰምተዋል። ያወራችው ምንም እንኳን ከዳኔ ጋር ቢሆንም ዳኔ ደግሞ አጋጣሚ ከካሊብ ጋር እያወራ ነበረ። ስለዚህም ካሊብ በጣም ያሳዝነው ሰምተዋል። ያንንም ደግሞ ያንን ኬሲ ላጠፋው ነው ስለዚህ አሁኑን ተገናኝተን ማውራት አለብን ብለዋለች ዳኒን። በዚህ ሰዓት እንግዲህ ካሊብ በጣም ነው የደነገጠው። ምክንያቱም የእሱ ሞት ቀጠሮ ተይዞለት ነው የሰማው። አባቱ ሳይሞት ሞተዋል ብላ ወረቀት አሰረት መጣች። አሁንም ልጁን ደግሞ ገላ ለዳኒ ምን ብለዋለች? እሱን ከገደልኩት እንደ አባቱ እንደሞተ ስለሆነ የምታውቀው ይሄ አጋች በጣም ውሸታም ነው። ስለዚህ ገድያዋለሁ ብሎ ስለነገራት አሁንም ደግሞ ልጁን መግደል አለብኝ ብላ ቆርጣ ስትነሳ ነው እንግዲህ ካሊብ ተነስቶ በዚህ በሽጉጥ በዚህ መልኩ አነጣትሮ ግንባሯን ያላት ማለት ነው። ይገባታል፣ እውነት ለመናገር በጣም ነው የሚገባት። በጣም አበዛችው እንዴ አባትየውን እንደዛ አድርጋ አሁንም ደግሞ ልጁን ላሰቃየው ነው ብላ ቀጠሮ መያዝ ምን ይሉታል? በነገራችን ላይ ይህንን ሁሉ አድርጋ ስትጨርስ ከካሊብ ቀጥሎ ደግሞ ትውት ናት የምትቀጥለው ማለት ነው ለመሞት። ምክንያቱም ሚስጥሯን ሁላ እንዳታወጣባት እና እንደዚህ አድርጋ ቆይ፣ ነው የምለው እንደዚህ ተደርጎ የመጣው ገንዘብስ ገንዘብ ነው የሚሆነን? እውነት እውነት ገንዘብ ይሆናል? እኔ እኮ የቲና ነገር በጣም ይገርመኛል። አሁን በዚህ መልኩ የመጣ ገንዘብስ ገንዘብ ይሆናታል ወይ? ነው ምንም ነው ገንዘብ የማይሆነው እኮ የሰው ወርቅ አያደምቅ አይደል እንዴ ከናባባሉስ እና የሰው ገንዘብ በዚህ ልክ መመኘት ራስ ወዳድነትን ነው የሚያሳየው። እሷ በጣም ራስ ወዳድ ስለሆነች ነው በዚህ ልክ ሰውን ሁሉ አጥፍታ የሰውን ገንዘብ መመኘት፣ እንዴ ጉድ እኮ ነው። ቆይ የዋለ ያደረ የበፊት ማለት አንዳንድ ጊዜ እኮ ራስን መፈተሽ መልካም ነው። በሆነ ኬዝማ የእነዚህ ሰዎች ጠላት መሆን አለበት ባት እንደዛ ካልሆነ በስተቀር ታዲያ ሽማግሌውን መግደል ልጁን መግደል ይሄ ሁላ ለገንዘብ ነው ብሎ ማሰብ ከባድ ነው። እና እንግዲህ ካሊብ የጀመራትን አጋቹ ይጨርሳታል ብለን ተስፋ እናደርጋለን። በነገራችን ላይ አጋቾች የሚያምኑት በገንዘብ እና በገንዘብ ብቻ ነው። አሁን ላይ እሱ ደግሞ በገንዘቡ እየተደራደረችው ነው ያለችውን ገንዘብ አልሰጠችውም። ስለዚህ ሳንቲም አለብሽ እያለ ሲከሳትም ተደምጠናል። እኔ የምለው አጋቹ ደግሞ በጣም ቅጣጣና አራት መቶ ሀምሳ ሺህ ብር ያላትን ሰጠችው። ከካሊብ ወስዳ ማለት ነው። እንግዲህ ከካሊብ አራት መቶ ሀምሳ ሺህ ብር አራት መቶ ሺህ ብር ከሱ ወስዳለች። ሀምሳ ደግሞ ምን ሰርቃ እንደሸጠች አይታወቅም። ምክንያቱም እውነቴን ነው፣ ምክንያቱም እንስረቅ እያሉ ነበር እሷና ዳኒ። ዳኒ ዛሬ እንደዚህ ተመልሰዋል አሁን ላይ፣ ያኔ ግን የሆነ ነገር እንስረቅ እያሉ ነበር። ሀምሳውን ሺህ ብር የሆነ ቃውጥታ ሽጣ ይመስላል። ዞሮ ዞሮ አራት ሺ አራት መቶ ሀምሳ ሺ ብር ከፍላ ዜሮ ሆናለች። አባባ ማልሞትም ምንም ያደረገው ነገር የለውም። በእርግጥ አስራ ትንሽ አባባን አንገላታቸዋለች እና ያ ብቻ አይደለም ደግሞ አንድ ፖስታ ብርም ሰጥተዋለች። ይህን ሁላ ወስዶ ግን አጋች ውስቴል ምንድ ነው ሚላት ገንዘብ ቀሪ ገንዘቤን አምጭ ነው የሚላት ያለዛኔ እና አንቺ አንላቀቅም እያላት ነው። እሷ ደግሞ ትንሽ ታገሰኝ ብለዋለች። አንደኛ እስኪታገሳት የምጠብቀው ወይ ካሌብን አስገድዬ ገንዘቡን ሙሉ ወስዳለሁ ነው፣ ወይ ደግሞ ካሌብ የምለውን ሰምቶ እሺ ብሎ ገንዘቡን በስሙ ካደረገ ስድስት ወር እስኪሆነው ድረስ እያታለልኩ እንደምንም እቆያለሁ እዚህ ቤት። ከስድስት ወር በኋላ እከሰዋለሁ፣ ገንዘቡ የእኔ ይሆናል ነው። ለዚህ ሁላ ያደረሳት ነገር ምንድን ነው ከተባለ በተለይ አሁን ላይ በጣም አውሬ የሆነችበት ምክንያት እሷ ካሊብን ልትፈታ ተዘጋጅታ እያለ ዳኒ ግን እሷ ጋር እንደሚቀጥል ተረድታ እያለ በኋላ ላይ ምንድን ነው የገጠማት፣ ካሊብ በአካውንቱ ብር ነበረ። ስለዚህ ይህንን ብር ይሸፋታለሁ ብላ ስታስብ የካሊብን ብር አ ፓፓ አንድ ባንድ ወደ ራሳቸው አዞሩት። በዛ ሰዓት ፌንት በላች። ለምን አስር ሺህ ብር ብቻ ነበረ የተውላት። እሺ ንፋታ ስትለው አስር ሺህ ብር ያለበትን ሪሲት አስቀመጠላትና ይኸው ቡኩን አሳየት። ይኸው አስር ሺህ ብር አለ ሀም አምስት አምስት ተካፍለን እንለያየንን ያኔ በጣም ያሳቀኝ ካሊብ እና ለዛ ነው። አሁን መወር ደሞ አውሬ ሆነች ማለት ነው። ነገር ግን አሁን ገላ ገላግሏታ፣ እኔ በዚህ ሽጉጥ ግንባሯን ብሎ በጣም ከባድ ነው። ከዚህ የምንማረብ ሁላችንም ትሁት ለመሆንን ሞክር። ትሁት አሁን ትሁት ስላችሁ ታታሪ ማለት መጥፎ ያልሆነ ማለት ነው። ትሁቴ ባይዘወ እንደ ስሟ ነች። እና እንደ ትሁት አስተዋይ ያድርገን እላችኋለሁ። እንግዲህ ቀጣዩን ክፍል በቀጣይ ይላችሁ እስክመጣ በእያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ፣ ተወዳጆች